ግን በሴጣን ተፈተናችሁ ታውቃላችሁ። በእርግጠኝነት ይህን ታሪክ ከሰማችሁ በኋላ ሴጣን ኢምንት እንዳልፈተናችሁ ይገባችኋል። በነገራችን ላይ ፈተና የሚመጣው ከሶስት ወገን ነው። አንደኛ ከራሳችን ፍላጎት አድርግና አታድርግ ከሚሉት ከነፍስና ከሥጋ ጦርነት ሲሆን፣ ሁለተኛ ደግሞ ሴጣን ዓለምን ተጠቅሞ በዓለም ይፈትነናል። ሶስተኛው ራሱ በአካል እየተገለጠ ብዙ ነገሮችን እየተመሰለ መጥቶ ይፈትነናል። እና ዛሬ የምናየው ታሪክ በጣም አስተማሪ ስለሆነ እስከ መጨረሻው አዳምጡ። ኮፒ ሊንክ አድርጉ፣ በኮሜንትም አባ ሙሳ በረከት ይደርብን እያላችሁ ጻፉልን። ሰይጣን የሰውን ልጆች ለማጥፋትና ካሉበት ክብር ለማውረድ ምን ያህል እንደሚጓዝ የምታዩበት ታሪክ ነው። አባ ሙሴ የሚባል በሰፊው የሲያት በራ ውስጥ የሚኖር አንድ መነኩሴ ነበር። ስለ እግዚአብሔር ፍቅር ልብስ ሳይለብስ ሰሌን ብቻ ለብሶ ጧትና ማታ እየጸለየ እየሰገደ እየወደቀ እየተነሳ በቀን አንዲት ቁራሽ እየተመገበ ሳር ቅጠል እየበላ የሚኖር አንድ ሙሳ የሚባል አባት ነበር። ይሄም አባት እግዚአብሔር በጎ ስራውን አይቶ ውሃና ፍራፍሬ ወዳሉበት ቦታ መረው። አባ ሙሳ ወደዛ ውሃና ፍራፍሬ ወዳሉበት ቦታ ሲደርስ አራቢቶችን አገኘ። እነዚ አራቢቶችም የእግዚአብሔር ሰው መሆኑን ስላወቁ መቶ ከእርሱ ጋር ያወሩ ነበር፣ የነጋገሩ ነበር። እርሱም ደግሞ ከነሱ ጋር ያወራ ነበር። የጸሎት ሰዓቱ ሲደርስም ያማትባል። አራቢቶቹም ሰላም ብሎት ይሄዱ ነበር። እንዲህ ባለው ሁኔታ ከአራቢቱ ጋር ተስማምቶ ሲኖር ሴጣን ቀናበት። ባለው በያዘው ጽድቁና ከአራቢቱ ጋር ተስማምቶ በመኖሩ ሴጣን በጣም ተናደደ። ይህን ሰውየማ የኔ የግሌ እቃ፣ የኔ የግሌ ንብረት ማረግ አለብኝ ብሎ ሊፈተነው ተነሳ። ከዕለታት ባንድ ቀንም ሴጣን በሽማግሌ መኖክስ የተመስሉ ጽሕሙ በጣም ነጭና ረጅም የሆነ መላጣ እንዲሁም ደግሞ ቁርበት የለበሰ መኖክስ ሲመስሉ ወደ እርሱ መጣ። አባ ሙሳም ከሩቅ ተመለከተው። አባ ሙሳም እየሮጠ ወደ ሰይጣን ሲሄድ የሚገርማችሁ ነገር ወሲጣን መቋሚያውን ተደግፎ አይኑ የማያይ መስሎ ይሄድ ነበረና አባ ሙሳ መምጣቱንም እንዳላ ያስመሰለ ሰይጣን አባ ሙሳን አልፎት ከአባ ሙሳ ቤት ገባ። አባ ሙሳም ሄዶ ሊያነጋግረው ቢፈልግ ሰይጣን ይደከማልና የታመመ ይመስል አስመስሎ ዝም አለ። ሶስት ቀንም በዝምታ ቆዩ። አባ ሙሳ ለጸሎት ቆሞ የኢየሱስ ክርስቶስ ስም ሲጠራ ያ ሰይጣን ይሰወረና ይጠፋበት ነበር። አባ ሙሳ ምን ብሎ ነው የሚያስበው ታዲያ? ይህም መነኩሴ እግዚአብሔር እሱን የማየት ብቃት ስለሌለኝ ከኔ እየሰወረው ነው እንጂ የትም ልሄድ አይችልም እያለ ማሰብ ጀመረ። አባሙሳ ሙሳ ከዛም በኋላ በበነገተው ከሶስት ቀን በኋላ ሲወጡ አራዊቶቹ ላይ ያንን አረጋዊ ሰው ሲመለከቱ ይሸሹ ነበር፣ ይፈሩ ነበር። አባሙሳም ሙሳም ተደንቆ ዝም ብሎ ያልፍ ነበርና በሶስተኛው ቀንም ሴጣን እንዲህ ብሎ ተናገረው። እግዚአብሔር የመረጠ ልጅ ወይ ሶስት ቀን ሙሉ አናገርከኝ ከኔ ምንድን ነው የምፈልገው ብሎ ጠየቀው ሰይጣን አባ ሙሳ ምን ብሎ ጠየቀው። አንተ በዚህ በረሃ ብዙ ዓመት ይኖርክ ይመስለኛል። ሶስት ቀንም ከኔ ጋር አሳልፋል። እስካሁን ጸሎት ስታደርግም አላየውም። ካንተ ምማሮና ማደርገው ስርዓት ካለ አስተምረኝ አባቴ አለው። አባ ሙሳ ለሴጣን በዛን ጊዜ ሴጣን የኔን ታሪክ እንድነግር መጀመሪያ አንተን ታሪክ ንገረኛ ነው አባ ሙሳም በኔ በዚህ አገር የምኖር ሰው ነበርኩ። በ13 ዓመቴ ወደ በረሃ መጣሁ በ13 አመቴም ከመምህር የእግር ስር ቁጭ ብዬ ስለ መንጉስና አቶ ፊትና ስራት ተማርኩ። በመንጉስና አቶ ፊትና ስራት ተማሪኬም 20 አመት ሲሞላኝ ይሄን ዓለም ልቄ ወደ በራ ገብቼ መንጉሼ መኖር ጀመርኩ። እዚህ በራ ስኖርም በእግዚአብሔር ቸርነት 35 አመት ሞልቶኛል ብሎ ነገረው። በዚያም ጊዜ ሰይጣን ልጄ ሆይ ጥሩ አደረክ። እኔ ደግሞ በበፊተኛው ህይወቴ በጣም አብታም ነበርኩ፣ ብዙ ገንዘብ ነበረኝ እበላለሁ እጠጣለሁ፣ እረካለሁ፣ ዝሙትን እወዳለሁ፣ ወዶችን እጠላ ነበር የሲኦል አስከፊነትና እሳት እስከሚታየኝ ድረስ አለ ሴታ። አሁን ግን በመጨረሻም የሲኦል አስከፊነትና የመጨረሻ ጥፋት ትዝ ሲለኝ እግዚአብሔር ልቦና ሲሰጠኝ አብቴን ንብረቴን ሁሉ ለድሆች ሰድቼ ወደዚህ በረሃ መጣሁ ብሎ ነገሩ። በዚያንም ጊዜ ያ አረጋዊ ና ተከተለኝ ብሎ አባ ሙሳን ይዞት ሄደ ወደ ተራራ። ወደ ተራራም ይዞት ሲሄድ አንድ በጣም የሚያስገርም ትልቅ ቤተ መንግስት አየ። አባ ሙሳም ከዛ መነኩሴ ጀርባ ተከትሎ ሄደ። አባቴ ይሄ ቦታ ምንድን ነው ብሎ ጠየቆ። ያ ሴጣንም ያ መነኩሴም ይሄ ቦታ የኔ ቤት ነው፣ ሀብትና ንብረት የተቀበረው እዚህ ውስጥ ነው እና ያንን ሀብትና ንብረት የምትወርሶም አንተነ ብሎ ነገረው። አባ ሙሳም በዛ ቤተ መንግስት እየተደነቀ ዞር ሲል የቤተ መንግስት ልብስ የለበሰች አንዲት ውብ ቆንጆ ሴት አይ። ከዛ አባ ሙሳ ደንግጦ ወደ ኋላ ሲመለስ ያ አረጋዊ ቆሚን ጅልጅ፣ ወዴት ነው የምትሄደው? እቺ ከፊት ሴት እኮ የኔ ልጅ ናት። ከዚህ በፊት አግብቼ ነበረ። ከዛን እናቲቱ ወልዳ አሳድጋት ብላ ሞተችብኝ። እኔም እሷን አሳድጌ በክብርና በማይረግ ጠብቄ እዚህ አድርሻታለሁ። ለሷም የሚስማማት ደግሞ እንዳንተ አይነት ባል ነው። መቼም ታውቃለህ ዳዊት አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አግብተው የኖሩ ናቸው። ስለዚህ አንተም እንድታገባ እግዚአብሔር ፈቅዶሃል፣ አለበለዚያ እኔ ረግማሃለሁ። በሽምግልና የወራት የረገምኩት ሰው ደግሞ አይተርፍም ብሎ አባ ሙሳን አስፈራረው። አባ ሙሳም እንዴት ላገባ እችላለሁ? እኔ እኮ መነኩሴ ነኝ አሉ። ሰይጣንም በዚህም በዛም ብሎ ልቡን አሸፈተ። ከዛ ሊያገባት ተስማማ። አባ ሙሳም የሚገርማችሁ ነገር ወደዛ እሷ ሊያገባት ወደ ቤተ መንግስቱ ሊገባ ሲል ጥቅልላውሎ ነፋስ መጣና ከቤተ መንግስቱ ወርውሮ አስወጣ አባ ሙሳ። ከዛን ከወደቀበት እንደምንም ተፍገምግሞ ተነስቶ ሲመለከት ቤተ መንግሥት የሚባል ነገር የለም። ሴጣንም አባ ሙሳ ተጫወት ኩብ እያለው ሄደ። እዛን አባ ሙሳ ተነስቶ ሚገባበት የሚሄድበት አጣ። ቦታው ምረበዳ ነው፣ ትልቅ ሰፊ ነው። እዛን እንደምንም ብሎ ወደ ባቱ ሲመለስ ድሮ ይቀርቡት የነበሩ አራቢቶች ሸሹት። ድሮ ዝናብ አልዘንብላቸው ሲል መታዝንብልን ብለው ሲጠይቁት ዝናብ ያዘንብላቸው ነበረ። ሲታመሙ በመስቀሉ ባርኩ ያድናቸው ነበረ። አሁን ግን ሸሹት። እንደ ድሮ ቅጠሉን ቢበላው ይጣፍጥ የነበረው ቅጠል መረረው። እዛን አባ ሙሳ ተስፋ ቆርጦ ጌታዬን በድዬዋለሁ ከዛች ሴት ጋር ልጋባ ነበረ ብሎ ወደ አለም ተመልሼ ብኖር ይሻለኛል ብሎ ወደ ዓለም መሄድ ጀመረ። አሁንም ሰይጣን በመነኩሴ ተመስሎ በአህያ ላይ ተቀምጦ መጣ። አንተ ሰውዬ አንተ መነኩሴ ወዴት ነው የምትሄደው አሉ። እኔማ ከገዳም ወጥቼ ወደ ከተማ እየገባሁ ነው በአጥያቴ ምክንያት አሉ። ሴጣንም በልና እኔ ወደዛው ከተማ ነኝ። አብረን እንሂድ ከጀርቤ ቁጭ በል ብሎ በአህያው ላይ ያስቀምጦት ይጋልብ ጀመረ። ለምንድን ነው እንዲያደረገ ሲባል አባ ሙሳ ተጸጽቶ ወደ ገዳም ይወጡ እንዳይመለስ ከእግዚአብሔር ሊያርቀው ብሎ ሴጣን ቶሎ ወደ ከተማ ሊወስደው ፈልጓ። እየጋለበ እየጋለበ ወስዶ ከከተማው አደረሰው። እዚህ መንደር የሚኖሩ ሰዎች ደግናቸው ከነሱ ተጠጋ ብሎ ሴጣን ዞራና በዛን ጊዜ አባ ሙሳ ተጠማ። ዞር ብሎ ሲመለከት ያገሩ ሰዎች ሁሉ ውሃ እየቀዱ የሚጠጡበትን ቦታ ተመለከተ። ሊጠጣ ጠጋ ሲልም የተቀደረ ልብስ የለበሰች አንዲት በጣም የምታምር ቆንጆ ሴት መጣች። አንደ ሰውየ፣ ኬት ሀገርና ኬት ከተማን ብላ ጠየቀችው። እኔ ከበራ የመጣው ሰው ነኝ ውሃ ጠምቶኛልና ማርበት ምበላም ነገር የለኝምና እባክሽ ተባበረኝ አላት። ችግር የለውም ለዛሬ ኔ ጋር ታድራለህ አለችውና ወደ ቤቷ ወሰደችው። ያቺ ሴት ምግብ አበላችው፣ ውሃ አጠጣችው፣ ልብስ አለበሰችው። ከዛም በኋላ መጫወት ጀመሩ። አለ ከበረሃ እንደመጣ ተጋድሎ ይሄ እንደነበርክ ታስታውቃለህ ሰውነት እኮ ደርቋል፣ አለችው። እንደዚህ ብለው ያወሩ ጀመሩ። እሷም ጠየቀችው፣ እንዴት ወደዚህ ከተማ ልትመጣ ቻልክ? አለችው። እሱም በሙሉ ልቡ አምኗት ነበርና የደረሰበትን ሰይጣን ያደረሰበትን በሽማግሌ ተመስሎ ያደረገውን ነገር ሁሉ ይነግራት ጀመረ። ተናግሮ ሲጨረስም እሷ ደግሞ የራሷን ታሪክ ቀጠለች። እኔማ የንጉሥ ልጅ ነበርኩ፣ አባቴ ሲሞታውን በዚህ ቦታ አገኛለሁ። ግን ደግሞ በበረሃ የቀበርኩት ብዙ ሀብትና ንብረት አለኝ አሁን የሚያስፈልገኝ ግን አንድ ነገር ነው። እሱም ባል ነው አለችው። ከዛም በኋላ ሄዳ ልብሷን ቀይራ የምንዝር ጌጥ ለብሳ ለዝሙት ቢያነሳሳ ነገር ማድረግ ጀመረች። ማታውን ሙሉ ሲጨቀጭቆና ስትዘበዝበው አደረች። ከዛም በኋላ አባ ሙሳ ልቡ አዘነበለ። ግን አለችው፣ ልታገባኝ ከፈለክ አባቴ አይሁዳዊ ነው። እኔ እንዳንተ ክርስቲያን አይደለሁም፣ በክርስቶስም አላምንም። ልታገባኝ ከፈለክ ክርስቶስን ካዶ አለችው። ከዛን እንዴት ኢየሱስ ክርስቶስን እንክዳለሁ ብሎ ተቆጣ። ከዛና ልቡን አባበለችው። ከዛ ወደ ራሱ ሀሳብ ወደ ራሱ ሐሳብ ሳበችውና ሃይማኖቱን አስካደችው። የሚገርማችሁ ነገር እኔ አንተ ላገባ የምችለው በአይሁዳውያን ስራ ስትጠመቅ ነው አለችውና ወሰደችው። ከዚም በኋላ ወደ ተራራው ደሞ ሄድና ሀብትና ንብረቴ እዛ ነው የተቀበረ፣ ከዛ ወጥተን በሰላም ተጋብተን እንኖራለን ብለው ወደ በረሃው ወሰደችው። በጣም ብዙ መንገድ ወሰደችው። በጣም ተጓዙ። ጠማው። አባ ሙሳ ሲጠማው ውሃ ጠምቶኛል፣ ሚጠጣ ነገር ይኖራል አላት። ቆይ እስቲ ከዛ ተራራ ላይ ወጥቼ ውሃ ካገኘ ወደ ራሴ ጠራለ አለችው። ከዛም በኋላ ወደዛ ተራራ ወጣችና ትንሽ ቆይታ ምን አለችው? አንተ ሞኝ መነኩሴ ከበረሃ አስወጣው ወደ በረሃ እንዳትመለስ በፈረስ እየጋለብ ከመጣው ወደዚህም ደርሰ ደግሞ አምላክን አስካድኩ እኔን የመሰልሃ እያልታለ ማን አለ ብላ ተዘባበተችበት። እኔ የጥንተ ጥላት ሴጣን ነኝ። ከሴጣን አገልጋዮች መካከል አንዱ ጭፍራ ነኝ ብላ ዘብታበት እዛ በራማል ጥላው ሄደች። ዞር ሲል ሚበላ ሚጠጣ ነገር የለም ሚመለስበት መንገድ እንኳን የለም። ምድር ጨነቀችው፣ ምድር ጠበበችው፣ ሰማዩ ተደፋበት። አባ ሙሳ ሚገባበት አጣ። እንደ እዮብ የተወለደበትን ቀምሉ ረገመው ወደ እግዚአብሔር መሬት ላይ እየተንከባለ ለባክ ይቀርበለኝ አምላኬ ኢየሱስ ክርስቶስ ይማረኝ ይቀርበለኝ እያለ ደረቱን እየደቀ ማልቀስ ጀመረ። እዛን እግዚአብሔር ቸር ነው እና ንሳ ገብቶ ይቅር በለኝ ስላለው ከሰማይ ለቅሶን ተመለከተ። ለቅሶን ከተመለከተ በኋላ መላኩ ላከለት እግዚአብሔር። መላኩ ወደ እርሱ መጥቶ እግዚአብሔር ለቅሶን እና ንሳን ተቀብሎልሃል። አሁንም አባ ሳሙኤል የሚባል አንድ መነኩሴ ይልክልሃልና ትንሽ ተጠብቆ ብሎት አረጋግጦ ሄደ ከሶስት ቀን በኋላም ታርፍ አለ ብሎት አረጋግጦ ሄደ። እዛም በኋላ አባ ሙሳ ቀና ብሎ ሲመለከት አንድ መነኩሴ ወደ ሱ ሲመጣ አየው። አባ ሙሳም እየሮጠ ሄደና ከዛ መነኩሴ እግር ስር ተደፍቶ አባቴ ሆይ እግዚአብሔር ይቅር አለኝ እንዴ እግዚአብሔር ማረኝ እንደ ያለ ጠየቀው። ያ አባትም እግዚአብሔር ደርሶልሃል፣ እግዚአብሔር ማሪ ነው፣ ይቅር ይልሃል። ታሪኩ ምንድን ነው? በል ንገረኝ አለ። ከዚያም አባ ሙሳ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ታሪኩን ነገሩ። ከዚያም ያን አባት ቡራኬ ሰጥቶና ጸሎት አድርገው ወደ አንድ ቦታ ወሰደው። ወደዛ ቦታ ሲወስደውም ትልቅ የሚያምር ቤተክርስቲያን አገኙ። ወደዛ ቤተክርስቲያን ገቡ። አባ ሙሳ ማንንም አልተመለከተምና ያንን መኖክሴ ይሄ ቦታ ምንድነው ብሎ ጠየቀው። ይሄ ቦታማ ጻድቁና ንጉሱ አጋቢዮስ ሲያሰራው ቤተክርስቲያን ነው አሉ። በዛን ቅጽበት የሚገርማቸው ነገር ቅዱሳን ተሰብስበው መጡና የቤተክርስቲያኑ መቅረዙ ሁሉ አበሩት። እዛን ልብሰ ተክህኗቸውን ለብሶ አባ ሳሙኤል ቅዳሴውን እያመራ ቅዳሴ ቀደሱ። ከዛም በኋላ አባ ሙሳን አቆረቡት ወጣና፣ ከቁርባን በኋላ አባቴ ይሄ ቦታ አሁን የት ነው የሚገኘው ብሎ ጠየቀው አባ ሳሙኤልን። አንተ ከነበርክበት ቦታ አስር ምዕራፍ ያህል ነው የሚርቀው። ርብን ያለ ግን ድሮ ለህዝቡ ሁሉ ይታይ ነበር። የህዝቡ አጥያት ሲበዛ እግዚአብሔር ከህዝቡ አይንችን ቤተ ክርስቲያን ሰወራትና በበራ ለሚኖሩ ቅዱሳን የአጽም ማረፊያና የቁርባን መቀበያ ቦታ አደረገው ብሎ ነገረው። እዛም በኋላ እባክህ የቅዱሳኑ አጽም ያረፈበትን ቦታ አሳየኝ አለ። አባ ሙሳ አባ ሳሙኤል እየመራው ወስዶ ቅዱሳኑ ያረፉበትን መቃብራቸውን አሳየው። አባሙሳም ሙሳም ስቅስቅ ብሎ እያረቀሰ ጌታ ይቅር በለኝ እያለ የቅዱሳኑን አጽም ወርቆ በግንባሩ ተሳለመ። ከዛን ጌታ ይቀርበለኝ እያለ አበቀሰ። ከዛን አባ ሳሙኤል አባ ሙሳ ብሎ ሲጠራው አባ ሙሳ ሊመልስለት አልቻለም። ሂዶ ሳይሆን አባ ሙሳ እዛው በግንባሩ እንደተንበረከከ እንደሰገደ ነፍሱ ከስጋው ተለይቷል። ከዛን በኋላ አባ ሳሙኤል በሚገባ ገንዞ ጨርቅ አልብሶ በዛ ቦታ ከቅብሳኑ ጋር ቀበረ። ከዛ አባ ሳሙኤል የአባ ሙሳን ታሪክ ጽፎ ለኛ መደረሰልን ማለት ነው። እንግዲህ ሰይጣን እኛን ለመጣል ይሄን ያህል ይጓዛል። የማይተኛ የማያንቀላፋ ጠላት አለብንና ወደ ማይተኛውና ወደ ማያንቀላፋው እግዚአብሔር ተጠግተን ሕጉን ጠብቀን ይሄን ጠላታችንን ድል ካልነሳ ነው እስከዚህ ድረስ ሊያጠፋን ይሄዳል። ስለዚህ እንጠንቀቅ፣ ከሰይጣን ፈተናም እንጠበቅ። የአባ ሙሳ በረከታቸው ይደርብን፣ አሜን።